እርስዎ ከሀገር የመውጣት ወይም ደግሞ ይህንን ትግል ሌላ ቦታ ሆነ የምታገል እቅድ ይኖረውታል? እኔም ሆንኩ የኦነግ አመራርም ሆነ የኦፌኮ አመራር ከእንግዲህ በኋላ ማንም ከዚህ አገር አይወጣም። ይህንን እንግዲህ ይውጡ የሚሉ ካሉ ተስፋ ይቁረጡ። ስለዚህ በችግር ጊዜ ጥሎ መሄዱ ከእንግዲህ እንደዛ አይነት ነገር የለም። ማንም አይወጣም። እኛ ብቻ አይደለንም። ከእንግዲህ የአማራ ታጋዮችም አይወጡም። ማንም አይወጣም ከዚህ ሀገር። ከእንግዲህ በኋላ ስደት የለም። ከእንግዲህ በኋላ ስደት የለም። ከእንግዲህ በኋላ ሕዝባችንን ጥለን አንድ እግር ወደ ሌላ ይዘን አንሄድም። አስፈራርቼ አባርራለሁ የሚል ኃይል ካለ ተሳስቷል። አዲስ የምስራች ከዲኤምሲ ሪል ስቴት በደንበኞቻችን ጥያቄ መሰረት እጅግ ዘመናዊነትን የተላበሰውን ኤብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። በዚሁ መንደር ውስጥ ፕራይቬሲዮ ተጠብቆ በፍሎር ስድስት አባወራ ብቻ የሚኖሩበት እንዲሁም አራት እጅግ ዘመናዊ ፈጣንና አስተማማኝ ሊፍቶች የተገጠመላቸው በሳሎን ሆነ በመኝታ ቤቶ በኩል በረንዳ የተካተተላቸው ማራኬ የተፈጥሮ እይታና ነፋሻማ አየርን በአንድ የሚያገኙበት በ8% ቅድመ ክፍያ ከ60% የባንክ ብድር ጋር አመቻችተናል ከባለ አንድ እስከ ባለ 3 መኝታ ቤቶችን በተሻሻለ የቤት ዲዛይን ይዘንሎት ብቅ ብለናል። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ክስተት መንግስት 86 ሰዎች ሞተዋል የሚል ሀሳብ እርስዎ በጻፉትና ከዛ ኦሮሚያ ላይ በደጋፊዎቹ በተነሳ ወይም ደግሞ በሌሎች ግጭቶች የተነሳ አስፍሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ እሱን ይህን አላደረግኩም ብለዋል። ጥበቃዎቹ እንዲነሱ አላደረግኩም ብለዋል። ኮሚሽነር እንዳሻውም ሐሰት ነው ሲሉ ተከራክረው ነበር። በሰዓቱ ሚዲያውም ላይ ስለነበር ስለምንከራከረው ይህን ጉዳይ ማን አደረገው አላደረገው አይደለም። በትክክል እነሱ ካደረጉት ለምንድን ነው እርስ ክስ ያልሄዱት? ካላደረጉት ደግሞ ተከሳሹ ማን ነው ማለት። በዚህ ሁኔታ ውስጥ የጥፋተኞች ስሜት ሲሰማቷል ወይ የመንግስት አካላት በዛ ወቅት ክስተቱ ትክክል እንዳልነበረ ምርመራ እንደሚካሄድ ያጠፉት ኃላፊዎች እንደሚጠየቁ ተናግረዋል። የኦሮሚያ ክልል ፕሬዚደንት፣ ፖሊስ ኮሚሽን ተናግረዋል። መንግስት ይህን አደርጋለሁ ካለ ጠቅላይ ሚኒስትሩም ሀረርጌ ሄደው አምቦ ሄደው በተደጋጋሚ ይህንን ያላረጉትም ያደርጉት ግን ይጠየቃሉ ብለዋል። አንድ የመንግስት ኃላፊ እርምጃ ወስዳለሁ ካለ ፍርድ ቤት ወስደዋል እንዴ? ላቶስዱስ ትወስዶ ይችላለ፣ ግን ይሄ የሞራል ጥያቄ ነው የሚሆነው። አቶ ጀዋር ማለት በእርስዎ ምክንያት ሰማንያ ስድስት ሰዎች መንግስት እንዳስቀመጠው ቁጥር ነው፣ ሊያንስም ይችላል፣ ሊበልጥም ይችላል። ብዙ ጊዜ የመንግስት ቁጥር ይሄ ሰዎች ሞተዋል። ይሄ ምናልባት ከሚሰጠው የሞራል ወይም ደግሞ በእኔ ምክንያት ከሚል ጥያቄ የተነሳ ነው። ለምን ግፊት አድርገው በትክክል ያ ችግር ከተፈጠረ እንዲጠየቁ ለምን አላደረጉ? ግፊት ማድረግ የምችለው የት ደረሰ ብሎ መጠየቅ ነው፣ በሚዲያ መናገር ነው። አንተ ዘጠናዘጠኛው ጋዜጠኛ አትሆንም። እዚህ ነገር ስጠይቀኝና እርምጃ መወሰድ አለበት ስል ከዚህ የበለጠ ምን ነው? ጠመንጃዬ ልውጣ እንዴ? መንግስት ይህን ላደረጉት መርምረን አስፈላጊውን እርምጃ እንወስዳለን ብሏል። አይንክ የእናንተን ኃላፊነት ራሴ ላይ የገፋችሁት ይመስለኛል። እሺ፣ መልካም የመጨረሻ ላርገውና የኦነግ አባላት ታሰሩብኝ የሚላለን ባለፈውም፣ እንደዚህ ዘጠኝ አባላት ታስረው ነበር ከዛም ውስጥ አንዱ ከፍተኛ ትግል ሲያደርጉ የነበሩት አልተፈቱም። በኦፌኮ በኩልም በሌሎችም በኦሮሚያ ፖለቲከኞች በኩል አባሎቻችን ታሰሩብን የሚሉ ይነሳል። አምኒስቲ ኢንተርናሽናል በተደጋጋሚ ይዘት ይወጣል እና ሌሎችም ተቋማት በመጨረሻ ምንድን ነው የሚሉት? ለመንግስት ከዚህ እየተደረገ ካለው እስር አንጻር ፖለቲካችን ወዴት ይሄዳል? መፍትሄ ውስጥ ምን ሊሆን ይችላል? ምርጫው ላይ ሲያሳድረው የሚችለው ተጽዕኖ ምንድን ነው? ቅድም እንዳልኩህ ተቃዋሚን የማሰር የመግደል የማባረር ፖለቲካ የትም አያደርስም። መግደል ቢያዋጣ ከመንግስቱ እኩል የገደለ የለም። የተወጣለት ገዳይ ነበረ። መጨረሻ ላይ ተሸነፈ፣ ከሀገር ኮበለለ። አምስት መቶ ሺህ ሰው አለቀብን። ማሰር ቢሆን የመለስ ዜናዊን ያህል ያሰረ የለም። እስር ቤቶቹን የምሁራን ማጎሪያ አድርጓቸው ነበር ሰው የሚኮላሽበት ሰውነቱን ሰውነቱ ማንነቱን የሚያጣበት የሚወረድበት አድርጎት ነበረ። አልተረፈም፣ ስርዓቱ ተፈረካከሰ። ዛሬም ቢሆን ማንኛውም ተቃዋሚ ማሰር፣ ማፈን፣ ማወናበድ ኢት ዳዘን ወርክ ዛሬ ሊቆይ ይችላል። ምርጫ ለማምታታት ሊረዳቸው ይችላል። ብዙም የሚረዳቸውም አይመስለኝም። አልቲሜትሊ ግን አልቲመትሊ ለዚህ ሀገር መፍትሄ አይሆንም። መፍትሄው ሰዎችን ወደ እስር ቤት ሳይሆን ማጎር ሳይሆን ወደ ጠረጴዛ ዙሪያ መጋበዝ፣ መደራደር፣ መነጋገር፣ መወያየት ነው የሚያዋጣው። ይህ ካልሆነ ግፊቱ የበዛ ሲሄድ እንግዲህ ወደ ዋኖቹ መምጣት ይጀምራል ማለት ነው እር ከሀገር የመውጣት ወይም ደግሞ ይህንን ትግል ሌላ ቦታ ሆነ የምታገል እቅድ ይኖረውታል። እኔም ሆንኩ የኦነግ አመራርም ሆነ የኦፌኮ አመራር ከእንግዲህ በኋላ ማንም ከዚህ አገር አይወጣም። ይህንን እንግዲህ ይውጡ የሚሉ ካሉ ተስፋ ይቁረጡ። ስለዚህ በችግር ጊዜ ጥሎ መሄዱ ከእንግዲህ እንደዚያ አይነት ነገር የለም። ማንም አይወጣም። እኛ ብቻ አይደለም፣ ከእንግዲህ የአማራ ታጋዮችም አይወጡም። ማንም አይወጣም። ከዚህ ሀገር ከእንግዲህ በኋላ ስደት የለም። ከእንግዲህ በኋላ ስደት የለም። ከእንግዲህ በኋላ ህዝባችንን ጥለን አንድ እግር ወደ ሌላ ይዘናን ሄደም አስፈራርቼ ያባረራለሁ የሚል ኃይል ካለ ተሳስቷል። አሁን እዚህ በኦነግ ላይ የተካሄደው ደግሞ ሌላው ላይ አይቆመም። ነገ አብኖች ጋር ይደርሳል፣ ነገ ኢዜማዎች ጋር ይደርሳል፣ ነገ ሶማሌዎቹ ጋር ይደርሳል። መሄድ የለበትም ሀገር ያፈርሳል፣ ያዳክማል፣ ያቃቅራል ትላንትና የኖቤል ሽልማት አግኝተን ኖቤል ሽልማት የተገኘው ከኤርትራ ጋር ሰላም ስለፈጠር የፖለቲካ ምህዳሩን ስላሰፋን አይደለም ዛሬ የፖለቲካ ምህዳሩን እያሰፋን ትላንት በአለም ላይ እንዳልተከበርን ዛሬ ደግሞ መዋረድን መወቀስን ያስከትላል ይሄ የሚደረገው አፈና ለአብይ አይጠቅምም አንድ ለብልጽግና አይጠቅምም ሁለት ለኢትዮጵያ አይጠቅምም ሶስት ሁሉን የሚያከስር ነው ከኪሳራ ውጪ ምንም ትርፍ የማይገኝለትን አካሄዶት መግባት ማንንም አይጠቅም። ስለዚህ ቅድም እንዳልኩ ከአዙሪት ይወጣ እስቲ፣ ከአዙሪት እንውጣ። ወትስ ቢግዲል የተለየ ሀሳብ መኖር የተለየ አቋም መኖር ምንድን ነው ችግሩ? ምርጫ ገብተን ብንሸነፍ፣ ወትስ ቢግዲል ምርጫ ገብተን ብንሸነፍ ምንድን ነው እንግባ። ካሸነፍን በስርዓት ሀገር እናስተዳድራለን። ከተሸነፍን ተቃዋሚ ሆነን እንቀጥላለን። አቻ ከወጣን እንከፋፈላለን። ዓለም እንደዚህ ነው የሚሰራው። እስቲ ሞክረው ያልሞከር ነው ሞከር ነው እኮ አምባገነነትን ሞከር ነው፣ ግድያን ሞከር ነው፣ መድሎን ሞከር ነው፣ በማሰዎችን ማሰረን ሞከር ነው። አልሰራም። በነገራችን ላይ ኃይለ ስላሴም ጥሩ የሰራቸው ነገሮች ነበሩት እዚህ ሀገር። ዛሬ ግን ለክፋቱ ነው የሚታወሰው። ደርግም አሁን ባለፈው ወደ አርሲ ሲሄድ በጣም ሰፊ ደን አየው፣ ደርግ የሰራው ነው። አሁን ደርግ እዚህ ሀገር በተለይ ዛፍ በመትከል መሰረተ ትምህርትን በማስፋፋት ትልቅ ስራን ነው የሰራው። ዛሬ ግን ደርግ የሚታወሰው በቀይ ሽብር ነው፣ ሰው በመጨረሱ ነው ያን ባያደርገውና ሰው ባይጨርሰ ግን በዛ በልማት ሌጋሲ ነበር የሚታወሰው። መለስ ውሰደው። መለስ እኮ እዚህ ሀገር እኮ ብዙ ዴቭሎፕመንት መጥቷል። መንገድ ተስፋፍቷል። ትምህርት ቤቶች ተስፋፍተዋል። እኔ ወረዳ ብትወስድ፣ እኔ ወረዳ እኔ ስማር ሶስት አራት ትምህርት ቤት አይሆንም። ዛሬ ወደ አርባ ትምህርት ቤት አለ። ዛሬ ግን መለስ እና የወያኔ ስርዓት የምናስታውሰው በገደሉባቸው ወንድሞቻችን እስር ቤት ባሰቃዩቸው ባካላሻቸው ነው የምናስታውሳቸው። ዋይ ተመልሰን እዛው የምንመለስበት ምክንያት ምንድን ነው? ይህ ቅር ስልጣን በቃ ይሄ እኔ ከስልጣን ከወረድኩ አገር ትፈርሳለች። በነገራችን ላይ ሰዎች በስልጣን ሙጥኝ ማለታቸው ነው ሀገር ስን እያዳከም የመጣው አጼ ሁ ለምሳሌ አጼ ኃይለስላሴ ሪፎርም ሲባል አራት ዓመት አምስት ዓመት አስቀድሞ ስልጣኑን ወይ ለልጁ ወይ ደግሞ ለሲቪሊያን መንግስት ቢሰጥ ኖሮ ሪቮሉሽን ገብተን ችግር ውስጥ ወታደሩ ስልጣን ባልያዘ ነበር። የብዙ ችግሮችን መነሻ ይሆናል። ያ አዎ፣ መንግስቱን ውሰደው። መንግስቱ ሀገሩን መውደዱ ላይ ብዙም ሰው የሚከራከር አይመስለኝም። ኢቨን መጨረሻዎቹ አካባቢ ላይ ሰማንያዎቹ፣ ሰባዎቹ መካከል ላይ ራሱ ከፈት ቢያደርገው ኖሮ ከኤርትራኖቹ ጋር ቢደራደር ኖሮ፣ ኤርትራ መቼም ኤርትራ እንዳትገነጠል ነው ያ ሁሉ ህዝባችን ያለቁ አይደል። መጨረሻ ላይ ግን ማስቀረት አልቻለም። እራሱም ተዋርዶ፣ አንድ ጥይትና አንድ ሰው እስኪቀር ድረስ እታገላለሁ እንዳላለ ፈርጥጦ ሌላ ሀገር በስደተኛ የሚኖርበት ሁኔታ ነው የመጣው። ምናልባት እዚህ ሀገር ከነበሩ መሪዎች ውስጥ በተሻለ ደረጃ በሰላም ስላ የለቀቀው ሀይለ ማርያም ብቻ ነው። ሀይለ ማርያም ለምን ነው ለሰዎች ተምሳሌት የማይሆነው ነው? በነገራችን ላይ ሀይለ ማርያም እምቢ ማለት ይችል ነበረ። ቢኮዝ አይ ደልት ዛም አይ ነው። ሀይለ ማርያም ወንጀል ሰርቷል፣ እዚህ ሀገር ጠቅላይ ሚኒስትር ሆኖ መዓት ሰው አልቋል። መጨረሻ ላይ ግን በቃ ይሄ ነገር ከዚህ በላይ መቀጠል አይችልም ብሎ በመልቀቁ ዛሬ ሀይለ ማርያም ላይ ሞገስ ይችላል ግን አይረገምም። ኢንፋክት ሀገር ሲመራ እንደነበረ ራሱ ሰው አያስታውስም። በክብር አሁን ዛሬ የቀድሞ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በእግሩ ኩስ ኩስ እያለ በዚህ ከተማ ላይ ቢሄድ አንድ ሰው አይነካውም። ስለዚህ ለምንድን ነው ተመልሰን ኃይለስላሴን ያላዋጣውን መንገድን መንግስቱ ኃይለማርያምን ያላዋጣውን መንገድን እነመለስ ዜናውን ያላዋጣውን መንገድ ለጋዳፊ ያልሆነውን መንገድ ተመልሰን የምንሄድበት ለምንድን ነው? እስቲ ውይይትን፣ ድርድርን፣ ንግግርን፣ ዲሞክራሲን እድልን ንስጠት። ምንድን ነው ምርጫ ቢካሄድ እና አብይ ስልጣን ቢያጣ ተመልሶ ሊመረጥ ይችላል። ኢንፋክት ሊያሸንፍም ይችል ይሆናል ገና ለገና ልሸነፍ እችላለሁ በሚል እንደ ከሱ በፊቶቹ ሰዎች ወደ ማሰር ወደ ማዋከብ፣ በተለይ ደግሞ በጣም በቋፍ ባለች ሀገር ላይ መጨረሻ ላይ አይደለም አንዱ አንዱን አፍኖ አንዱ አንዱን ገሎ፣ ተሳስበን ተቻችለን ተደጋግፈን እራሱ ብንሻገር እድለኞች ነን። እሱ ራሱ ያለ ፈጣሪ ድጋፍ የሚቻል አይመስለኝም። ኢኮኖሚው በጣም የዳሸቀበት ሀገር ውስጥ ያለ ነው ሀገሪቷ ውስጥ ፕሮባብሊ ወደ ሰባ በመቶ የሚሆነው ሕዝብ እድሜው ከሰላሳ ዓመት በታች የሆነ ከዛ ውስጥ ምናልባት እስከ ሰባ በመቶ የሚሆነው ስራ የሌለው ለዛውም ተምሮ ስራ የሌለው ያለበት ሀገር ውስጥ ነው ያለ ነው። ታሪካዊ ቁርሾዎች ተደባብረው ተደባብረው ተደባብረው አንዱ ላይ ፋሻ ስናደርግ ሌላው የሚቆስልበት ሀገር ውስጥ ነው ያለ ነው። በዛ መልኩ ውስጥ ዛሬም እንደ ትላንትናው አዲስ አምባገናኝ ስርዓት እገነባለሁ ዛሬም ተቃዋሚዎችን በማፈንና በማሰር አሸንፋለሁ የሚል አስተሳሰብ ከየት እንደሚመጣ እኔ አይገባኝም እኔ ፈጽሞ ሊገባኝ አይችልም ይሄ ሁሉ ሆኖ እርሶ ላይ የሚነሳው በእርግጥ ያነሱት ነገር አለ የለውጡ ችግር አለ የተጠየቁ ጥያቄዎች አለ የወጣቶች የሰራጥነት ብዙ ችግር አለና አሁን እርስዎ ላይ የሆኑ ካሉት ከዜግነት አንጻር የሚነሳ አንድ ጉዳይ አለም። የመንግስት አክቲቪስቶች የእርስዎን አጀንዳ ሲያደርጉ ያለው የብዙ ጊዜ ዜግነቶን በምርጫ ቦርድም ጽፎ ለወታል፣ ለፓርቲውም ጽፎ ለወታል። አሁን ለፓርቲው እርስዎ ህጋዊ አባል ነዎት። የዜግነቶ ጉዳይስ ምን ደረሰ? እዛ ላይ ሲያለው ችግር ምንድን ነው? በግልጽ ምንም ችግር የለም። ከዚህ ሀገር ውጭ ሀገር ሄጄ በመኖርበት ወቅት ፓስፖርት ኤክስፓየር ሊያደርግ ደረሰ። አሳድሱልኝ ስላቸው ኤምባሲ ካልመጣህ አሉኝ። እዛ ጊዜ ከነበረው ሁኔታ አንጻር ኤምባሲ ቢሄድ ሊፈጠር የሚችለውን ችግር ስላሰብኩ ተውኩት። የአሜሪካ ዜግነት ወሰድኩ። ፈልገው አይደለም፣ ድብቅ አልነበረም። እኔ እኮ ውጭ አገር ሄድኩ ለትምህርት ነው። እዚህም ስመላለስ ነበር በኢትዮጵያ ፓስፖርት። እዚህ የአሜሪካ ፓስፖርት ወሰድኩ። ይሄ ድብቅ አይደለም፣ በግልጽ የተናገርኩት ነው። ሌላው ሲደብቅ እዚህ ሀገር ስንቀሳቀስ ነበረ ቀጣ ፖለቲካዎች መሳተፍ ስወስን በቃ ዜግነቴን ቀይራለሁ እየተናገርኩ ለአሜሪካኖች ፓስፖርት የመለስኩ አስፈላጊውን ፎርማሊቲ ያስገባው ከስቴት ዲፓርትመንት ሎስ ኦፍ ናሽናሊቲ ሰርቲፊኬት ተሰጠኝ። አስፈላጊውን ዶክመንት በሙሉ አስገባው። ህገ መንግስት፣ በህጉ የሚቀመጠው እዚህ ሀገር ተመልሰህ መኖር አለብህ። እየኖርኩ ነው፣ አይደለም እየኖርኩ ነው። የአሜሪካ ዜግነት መለስኩ፣ ክሊራንሱን ወሰድኩ። አንድ ላይ ያየ ከሌሎች ጋር ለሚገባው አካል አስገባው። ምንድን ነው ታዲያ ችግሩ? እኔ እንጃ። ምርጫ ቦርድ ነው ድራማ እየሰራ ያለው እንጂ እነሱም በሂደት እየጨረስ ነው ብለዋል። ለምን አጀንዳ እንደሆነ እራሱ አይገባኝም። እኔ በነገራችን ላይ እኔ ብቻ አደለውም። በተለይ በፖለቲካው ላይ ሲሳተፍ የነበረ አመራር በሙሉ ወይ የኤርትራን ፓስፖርት ይዞ ነበር ሲንቀሳቀስ የነበረው፣ ወይ የኢሮፒያኖችን ፓስፖርት ይዞ ነበር ሲንቀሳቀስ የነበረው፣ ወይ የአሜሪካኖችን ፓስፖርት ነው ይዞ ሲንቀሳቀስ የነበረው። ተመለስን እዚህ ሀገር እኔ እስከማውቀው ድረስ ብቸኛውና የመጀመሪያው በሕጉ መሰረት ፓስፖርት መልሶ ዜግነት መልሶ ወደ ፖለቲካ የገባ እኔ ብቻ ነኝ። ስለዚህ ልሸለምና ልመሰገን፣ ራዕይ ተምሳሌ ትሆናለህ ኤግዛምፕለሪ ስራ ነው ተብለህ ልሞገስና ልሸለም ሲገባኝ አጀንዳ አድርገው ይዘው የሚሄዱበት ምክንያት አይገባኝም። ስለዚህ የዜግነቱን ሰርቲፊኬት እየጠበቁ ነው ማለት ነው እርሶ? እኔ ሰርቲፊኬት አያስፈልገኝም። ያስፈልጋል ካለ ካስመለሱ እንደ ዜጋ ነው የምቆጠረው ብለለም ሰርቲፊኬት የለም ህጉ ላይ ያለኛ ህጉን የተከተል ነው ህጉ ላይ መመለስ ማረጋገጥ ሱራም ዋልተናል የኮሚቴው ኃላፊ ማረጋገጥ ነው የኮሚቴው ኃላፊነት ማለት ነው። አረጋግጦ ያመጣል ብለን እንጠብቃለን። ስለዚህ በእኛና በኢሚግሬሽን መካከል ምንም አይነት ክርክርም ንዝንዝም የለም። ምርጫ ቦርድ ለምን አጀንዳ እንዳደረገው እስካሁን አይገባኝም። እሺ፣ አመሰግናለሁ። ያቶ ጀዋር አመሰግናለሁ። እኔ